ራሴ ጸጉር ስታ ስቶሪ ነው የተሾነው፣ ገና አልታወቀም። ወይኔ ማን ማቀው ሰው አለ እስኪ ጠይቅ። እኔ ማንንም አላውቅም። አንድ ቀን ነው እኔና ኪዱ ያየ ነው። ራሱ ጉርሻ ነው የዘገበው። ሰው ገጨ በመኪና ይኸው፣ ቢቢ ሰው ገጨ በመኪና እርግጠኛ ነን ሰው ገጭቶ ነው ቤቢ። ወይኔ እግዚአብሔር ወይ ቀለል ያርግለት። በስማሙል ቅዱስ ማርያም አለ ያው ታስሯል። ወይኔ ደሞ አይመስለኝም ታችት ሆኖ ስለ መንገድ አይ ቤቤ እንደዛ የሚያስሩት አይመስለኝም። እንደ እዚህ ሀገር መተቸት እኮ ትችያለሽ። ስድብ ምናምን ነው የማይቻለው እንጂ መተቸት ትችያለሽ። ትራፊክ ተናግሮ ወይኔ በስመ አብ እንደው በስመ አብ ወወልድ፣ ደግሞ ቃሊያ ቤት አስሮ ምናምን። ገና እንትን እኮ ከዚህ በፊት በሰራው ስለ ትራፊክ በሰራው ቪዲዮ ነው

ጸጉር ከየት ነው? ጸጉር የራሴ ጸጉር ነው። ይሄ ኤልሹ ሂማን ሄር ነው። ይሄ ኤልሹ ሂማን ሄር ሀያ ስምንት ኢንች ግሉለስ ዊክ ነው። ቆይ ማስታወቂያ አሁን አልሰራም ብዬ ነው። እሺ ምን ተባሉና ጆኖ ነኝ። ምንም አልሰማሁኝም። ለሀሙስ ተባሉ አሉኝ እኮ። ምን እዚህ ጋ እንዴት የሆነ ሱቅሽ ያው በቃ ኢንቴሪየር ዲዛይን ዲዛይነሮቹ እንትን ያሉኝ ነው። ነገ መጨረሻው ነው። እግዚአብሔር ያድርግላቸው። እግዚአብሔር እንደው በቃ በሰላም እንትን ይበላቸው። የእነ ጆ ነገር በጣም የሚያሳዝን ነው። ዛኪ እንዴት ነው የምናገኘው? ጥቦች ነጻ ብሱ ቄስ ይከፈት። ሙሴ ሰለሞን ታሰራል። ሙሴ ላይ ወይ ምንድነው? ዘጠኝ መቶ ሰው ምናምን የገባውን እኔ ምንም እኮ አላልኩም እንዴ። አድራሻ ቤት ነው

ነገ ቪዲዮ ሰራበታለሁ። አያችሁት አዲሱ ማለያ? አያችሁት አዲሱ ማለያ? ደሜ ነው ደሜ ነው ደሜ ነው። ፊልም ነው እያዩ ነው። ፊልም እያዩ ነው። ቦክስ አዋሪኝ፣ እዚሁ ጋር አዋሪኝ። ጥቁሩን አልወደድኩትም ጋይስ ጥቁሩን ወዳችሁታል? ይሄን ያ ይሄ እኮ ነው አርማችን። በቃ የእኛ ሰማያዊ በነጭ ነው።